ሙሉጌታ ከበደ ወይም በቅጽል ስሙ ወሎዬው ከዚህ ዓለም በሞት ተለየ። የቀድሞ የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ አጥቂ ሙሉጌታ ከበደ ወይም ወሎዬው ከዚህ ዓለም በሞት መለየቱ ተሰምቷል። የሀገራችን የምንጊዜው ምርጡ አጥቂ የሚባለው ሙሉጌታ ባጋጠመው ህመም ምክንያት በሕክምና ስረዳ ቆይቶ ዛሬ እለት ከዚህ ዓለም በሞት ተለይቷል። ሙሉጌታ በኢትዮጵያ ብሔራዊ ቡድንና በቅዱስ ጊዮርጊስ ለበርካታ ዓመታት በስኬት በመጫወት የገዘፈ ስም ያለው ምርጡ አጥቂ ነበር። የቅዱስ ጊዮርጊስ ድንቅ አጥቂ ሙሉጌታ ከበደ ወይም ወሎዬው በ1959 ዓ ምት በደሴ ይችን ምድር በመቀላቀል ሀገራችን ካፈራቻቸው የአጥቂ መስመር ተጫዋቾች በቀዳምነት ስፍራ እየተፈረጀ ስለመሆኑ ብዙ የእግር ኳስ አፍቃሪዎች ይስማማሉ። ወላጆቹ ባወጡለት ስም ሙሉጌታ ከበደ ሲባል በኳስ ኪሎቱ ግን የበርካታ ስያሜ ባለቤት ለመሆን ችሏል። እግር ኳስ መጫወት የጀመረው በትውልድ ሰፈሩ ገና በልጅነቱ እድሜው ሲሆን በአካባቢው ለሚገኙ የሰፈር ቡድኖች በመጫወት የድንቅ ችሎታ ባለቤት መሆኑን አስመስክሯል በክለብ ደረጃ በ1974 ዓ ም እስከ 1976 ዓ ም ለወሎ ፔፕሲ ክለብ ከመጫወት በላይ በፔፕሲ ውስጥ ባደረገው ምርጥ እንቅስቃሴም የሀገራችን ታላቅ ክለብ የሆነው ቅዱስ ጊዮርጊስን የመቀላቀል እድሉን አገኘ በ1976 ዓ ም ክረምት ላይ ፈረሰኞቹን ሲቀላቀል ቋሚ የስራ እድል ለማግኘት ከመቻሉ በተጨማሪ በጊዜው ለተጫዋቾች ይከፈል የነበረውን ሲሆን የደሞዝ ክብረ ወሰን ለመስበር ችሏል። በቅዱስ ጊዮርጊስ መለያ ከ1977 ዓ ም እስከ 1989 ዓ ም ተጫውቶ ማሳለፍ የቻለው ሙሉጌታ ከቡድኑ ጋር በኢትዮጵያ ሻምፒዮና ሰባት፣ በኢትዮጵያ ጥሎ ማለፍ አንድ፣ በአሸናፊዎች አሸናፊ ስድስት፣ በጥቅሉ 14 ዋንጫዎችን ከቡድኑ ጋር በክብር አንስቷል። ከእነዚህ ድሎች በተጨማሪ ሙሉጌታ በግሉ የተለያዩ ስኬቶችን ለማግኘት ችሏል። በቅዱስ ጊዮርጊስ ቆይታውን ክለቡን ለድል ለማብቃት የበኩሉን አስተዋጽኦ ከማድረጉ በላይ በግሉ በኢትዮጵያ ሻምፒዮና ውድድሮች ላይ በኮከብ ተጫዋችነትና ግብ አግቢነት ለመሸለም የበቃባቸው አመታት የሚጠቀሱ ናቸው በግሉ ስኬትን ያስመዘገቡባቸው ዓመታት በ1977 ዓ ም በ1978 ዓ ም እና በ1986 ዓ ም ኮከብ ግብ አስቆጣሪ በ1978 ዓ ም በ1980 ዓ ም እና በ1982 ዓ ም ኮከብ ተጫዋች በመሆን በኢትዮጵያ ኢትዮጵያ ሻምፒዮናዎች ላይ ለመሸለም በቅተዋል የአዲስ አበባ ኮከብ ተጫዋች እና ጎል አስቆጣሪ የሆነባቸውን አመታቶች ነበሩ የቅዱስ ጊዮርጊስ ስፖርት ማህበር ለቀድሞው ክለባችንና የብሔራዊ ቡድን ምርጡ ተጫዋች ለነበረው ሙሉጌታ ከበደ ህልፈ ለፈተ ህይወት የተሰማውን መረር ሐዘን እየገለጸ ለቤተሰቦቻቸውና ለቅዱስ ጊዮርጊስ ስፖርት ማህበር አባላትና ደጋፊዎች፣ እንዲሁም ለእግር ኳሱ ቤተሰቦች መጽናናትን ይመኛል። ነፍሲ ማር ሚኪ ነኝ። ከሚኪ ታቡርን ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።